ሰላም ውድ ኦርቶዶክሳውያን እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ ደግሞ የመጣሁት ኪራላይሶ፣ ኪራላይሶ፣ ኪራላይሶ እንላለን እና በምንሰግድበት ሰዓት ይህ ኪራላይሶ የምንለው ቋንቋ ከየት የመጣ ነው? ምን ማለትስ ነው የሚለውን እንድናይ ነው። መጀመሪያ የምንላቸውን እያንዳንዱን እልላችኋለሁ።

ክራላይሶን ክራላይሶን ክራላይሶን አማኑኤል ናይን ክራላይሶን ክራላይሶን ክራላይሶን ትስቡጣን ናይን ክራላይሶን እያልን እንላለን ማለት ነው። ሌላው በስደታችን ሰዓት ለአምላት ይደሉ ክብር ስብሐት ለስሉ ይደሉ

ለክርስቶስ ይደሉ ክብር ወእዘዝ ወስብሐት እስከ ለዓለም። ለሕማሙ ይደሉ ክብር ወስብሐት ወእዘዝ እስከ ለዓለም። ዓርብ ሲሆን ለመስቀሉ ይደሉ ክብር ወእዘዝ ወስብሐት እስከ ለዓለም፣ ክብር ወስብሐት ወእዘዝ እስከ ለዓለም ብያን እንሰግዳለንና ይሄ ምን ማለት ነው? ትርጉም ኪርያላይሶን ማለት በጽርዕ ወይም በግሪክ ቋንቋ ኪሪዬኤ ሌይሶን ማለት ነው፣ አቤቱ ጌታ ሆይ ይቅር በል ማለት ነው። ሌላኛው ደግሞ ናይን ማለት በግብጻውያን የጥንት ቋንቋ እኛን ማር ወይም ደግሞ ማረን ማለት ነው። እብኖዲ ማለት በቅብጥ ፕኖቲ ትርጉም አምላክ ማለት ነው። ታኦስ ማለት በጽርዕ ታኦስ ትርጉምም አምላክ ማለት ነው። ትስቡጣን ማለት ደግሞ ገዥ ማለት ነው። ማስያስ ማለት በዕብራይስጥ ማሽያ ትርጉሙ መሲ የተቀባ ማለት ነው። አሌሉያ ማለት በዕብራይስጥ አሌሉያ አሌሉ ያ የሠራዊት ጌታ እግዚአብሔርን አመስግኑ ማለት ነው። ኪራላይሶን እብኖዲ ናይን ማለት አምላክ ሆይ ይቅር በለን ማለት ነው። ሌሎችም የኪራላይሶን ቃላት እንዲሁም እያገናኘን ልንተረጉም እንችላለን ማለት ነው። እንግዲህ ውድ ኦርቶዶክስ ክርስቲያኖች የሕማማት ሰሞን እንደመሆኑ እንግዲህ እንደዚህ እንደዚህ እያልን እንሰግዳለን እንጸልያለን ማለት ነው። እግዚአብሔር አምላክን መራተን እንለምናለን። የዋለልንን ስለ ፍቅሩ ያደረገልንን ውለታ እያሰብን እንሰግዳለን እንጸልያለን ማለት ነው። እንግዲህ ይሄን ቀጣይ ደግሞ እግዚአብሔር ቢፈቅድልን ለነገ የሕማማት እለታስ ያሜያቸውን እየመጣለው አቀርብላቸዋለው ማለት ነው። በህማማት ብዙ ብዙ ነገሮች ናቸው ያሉትም፣ ጥቂቱን ለማለት ነው እንጂ ብለን አንጨርስም። ሊቃውንቱ በቤተክርስቲያን በስፋት እያስተማሩ በዌብሳይቶች ላይ በስፋት እናገኛለን እና ከዛ መማር እንችላለን ማለት ነው።